ዓም ጀዲድ አዲስ ዓመት አተመና ለከ ኩለ ኸይር መልካሙን ሁሉ እመኝልሃለሁ መብሩክ የምስራች ኮንግራጁሌሽን ነው

መልካም ጉዞ መኝልሃለሁ። ሹክረን ጀዚለን በጣም አመሰግናለሁ። ላ አንሳከ አበደን በፍጹም አረሳም። ሹክረን ማዕ ሰላማ ደህና ሁን፣ አመሰግናለሁ ኢለ ሊቃ እስከምንገናኝ አብ

ካል አጎት፣ የእናት ወንድም። ካላ አክስት፣ የእናት እህት። ጀድ አያት፣ ወንድ አያት። ጀዳ አያት፣ ሴት አያት። ዘውጅ

ወይዘሮ ሰይድ፣ አቶ የቲም አባቱ የሞተበት ልጅ፣ ባሊግ ጎረምሳ፣ አሪስ ሙሽራ፣ አሩስ ሙሽሪት፣ አርመል ሚስቱ የሞተችበት አርመላ ባሏ የሞተባት ዘውጀተልአብ የእንጀራ እናት። ዘውጀልኡም የእንጀራ አባት። ሙጥለቅ የፈታ ሙጥለቃ፣ የፈታች አጁዝ ሽማግሌ አጁዛ አሮጊት፣ አኒስ ወንደ ላጤ፣ አዘብ ያላገባ ወንድ፣ አዚባ ያላገባች ሴት፣ ጂል ትውልድ፣ አልጂሉል ጀዲድ አዲስ ትውልድ፣ ሸርቅ ምስራቅ

አም ጀዲድ፣ አዲስ ዓመት። አተመና ለከ ኩለ ኸይር መልካሙን ሁሉ እመኝልሃለሁ። መብሩክ፣ የምስራች ኮንግራጁሌሽን ነው።

መልካም ጉዞ መኝልሃለሁ። ሹክረን ጀዚለን በጣም አመሰግናለሁ። ላ አንሳ ከአበደን በፍጹም አረሳም። ሹክረን ማ ሰላማ ደህና ሁን አመሰግናለሁ። ኢለ ሊቃ እስከምንገናኝ

ካል አጎት፣ የእናት ወንድም። ካላ አክስት፣ የእናት እህት። ጀድ አያት፣ ወንድ አያት። ጀዳ አያት፣ ሴት አያት። ዘውጅ

ወይዘሮ፣ ሰይድ፣ አቶ፣ የቲም፣ አባቱ የሞተበት ልጅ፣ ባሊግ፣ ጎረምሳ፣ አሪስ፣ ሙሽራ፣ አሩስ፣ ሙሽሪት፣ አርማል፣ ሚስቱ የሞተችበት፣ አርመላ ባሏ የሞተባት ዘውጀተልአብ፣ የእንጀራ እናት፣ ዘውጀልኦም፣ የእንጀራ አባት፣ ሙጥለቅ፣ የፈታ ሙጥለቃ፣ የፈታች፣ አጁዝ፣ ሽማግሌ አጁዛ አሮጊት፣ አኒስ ወንደላጤ፣ አዘብ ያላገባ ወንድ፣ አዚባ ያላገባች ሴት፣ ጂል ተወልድ፣ አልጂሉ አልጀዲድ አዲስ ተወልድ፣ ሸርቅ ምስራቅ